ተጠባቂ በነበረው የአውሮፓ አያላን ክለቦች ባደረጉት ፍጥጫ ለእግር ኳስ ተመልካች ማህበረሰብ እጅን ቀልብን የሚስብ ጨዋታን ተመለከት። በእንግሊዞቹ አያላን ቀደም ብሎ የፕሪሚየር ሊግ ዋንጫን ከፍ አድርጎ ያነሳው ሊቨርፑል ለሶስት ክብር ተፋልሞ ምንም ያላገኘውን አርሰናል በሜዳው አንፊልድ አስተናግዷል። በዚህም የምንዳስሳቸው ጉዳዮች ይኖራሉ። እንዲሁም ማንቸስተር ዩናይትድ በሜዳው በዌስትሃም ዩናይትድ ተሸንፏል። በዚህም የሰበራቸው ሪከርዶች አሉ። ያው በውድቀቱም ቢሆን እንዳስሰዋለን። እጅግ ሲጠበቅ የነበረው የአያላኑ ፍጥጫ ኤል ክላሲኮም ተደርጓል። የዝውውር ጉዳዮችም አሉ። እስከ መጨረሻው አብራችሁ ቆዩ። ታዲያ ከኔ ጋር አብራችሁ ውስጥ ቆዩ። ዘመን ስፖርትን ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ላይክና ሽርም ማድረጋችሁ አይረሳ። ሄር ዊ ጎ ማንቸስተር ዩናይትድ በ36ተኛ ሳምንት የእንግሊዝ ፕሪምየር ሊግ በሜዳውና በደጋፊው ፊት ዌስትሃም ዩናይትድን አስተናግዶ ሁለት ለዜሮ በሆነ ውጤት በመሸነፍ በውድድር ዘመኑ ሰላሳ ሰባተኛ ሽንፈቱን አስተናገደ። ቶማስ ሰውኬክ እና ጃሮድ ቦውድ የኑካስን የማሸነፊያ ጎል አስቆጥረዋል። በዚህ ውጤት ዩናይትዶች የበለጠ ውድቀትንና ታሪካዊ የሽንፈትን ሪከርድ አስመዝግበዋል። ይህም ሊጠናቀቅ ሁለት ጨዋታዎች በቀረቡ ውድድር በደረጃ ሰንጠረዥ አስራ ስድስተኛ ደረጃ ላይ እንዲቀመጡ አስችሏቸዋል። ዋና አሰልጣኝ ሩበን አሞሪም ከሰባ ሁለት ሰዓታት በፊት በኢሮፓ ሊግ አትሌቲክ ቢልባኦን አራት ለአንድ በማሸነፍ እና ለፍጻሜ በመድረስ ችሮታ በተሰጣቸው ማግስት ነው ይህንን ውጤት ያስመዘገቡት። በዚህም ተጫዋቾቻቸው ባሳዩት ብቃት በእጅጉ አዝነዋል። በዚህም መሰረት ማንቸስተር ዩናይትድ ለመጀመሪያ ጊዜ ከ1992/93 የፕሪሚየር ሊግ ጨዋታ ሰባት የሊግ ጨዋታዎችን ያለ ድል ከተጓዘ ዘ በኋላ ይህ ሌላኛው የውድቀት ሪከርድ ሆኖ ተመዝግቦለታል። ቀጣዩ የማንቸስተር ፍልሚያ አርብ ምሽት ወደ ስታንፎርድ ብሪጅ በመጓዝ ቸልሲን የሚያስተናግድበት ጨዋታ ሲሆን ይህም የውድድር ዘመኑ የመጨረሻ የፕሪምየር ሊግ ፍልሚያው ይሆናል። ከዚህ ጨዋታ በኋላም በኤሮፓ ሊግ ፍጻሜ ቶተንሃም ሆትስፐርን የሚያስተናግድ ይሆናል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እንዳለውም የምንሰቃይባቸውን ስህተቶች ከተመለከትን ልናስወግድ እንችላለን። ጉልበት ማጣት አጣዳፊነት በዚህ ክለብ ውስጥ በጣም አደገኛ ነገሮች ናቸው። በጨዋታው መጀመሪያ ላይ ሊታይ ይችላል። በእኛ ሳጥንና በተጋጣሚ ሳጥን መካከል የአጣዳፊነት እጥረት አለ። በዚህ ክለብ ውስጥ መለወጥ ያለብን ነገር ነው። ለዚህም ተጠያቂው እኔ ነኝ ብሏል። ወደ ጎል ቅርብ ስንሆን ተስፋ አስቆራጭ ነገሮችን እናደርጋለን። ግባችንን ለመጠበቅ ብዙ ማሻሻል የምናደርጋቸው ነገሮች አሉ። ይህ ከሳምንት ሳምንት የምናደርጋቸው ስህተቶች ናቸው። በዩሮፓ ሊግ ያን ያህል ጥሩ አንጫወትም፣ ነገር ግን የተለየ ያሻሻልነው ነገር ነበረን ልንሰራበት የሚገባ ነገር ነው። ማድረግ ካልቻለን ሄደን ለተለያዩ ሰዎች ቦታ መልቀቅ አለብን ሲልም የማንችስተር ዩናይትድ ሩበን አሞሪም ማንቸስተር ዩናይትድን ስለ መልቀቅ የሚያሰበ እንደሆነ ተናግሯል። ሁላችንም ከፕሪምየር ሊጉ ቡድን ጋር እንጋፈጣለን፣ ስለዚህ እንታገላለን። በእርግጥ የበለጠ ትኩረት እንሰጣለን። ይህ አሳሳቢ ነው፣ ምክንያቱም በእያንዳንዱ ጨዋታ ላይ ትኩረት ማድረግ ይኖርብናል ብሏል። ለእኔ የአውሮፓ ሊግን ብናሸንፍ ምንም ለውጥ አያመጣም ያለው ሩበን አሞሪም፣ ምክንያቱም ችግሮቹ ከዛ በጣም ትልቅ ናቸው ሲልም አክሏል። በማንቸ ቤት የውድቀትን ስታትስቲክስ ስንመለከት ማንችስተር ዩናይትድ በውድድር ዘመኑ በሜዳው ዘጠነኛውን የፕሪምየር ሊግ ሽንፈቶን አስተናግዷል። በአንድ የሊግ ውድድር አንድ ጊዜ በሜዳቸው የተሸነፉት ከ193031 ከ193334 እና ከ196263 የውድድር ዘመን ነበር ማንቸስተር ዩናይትዶች በሰባት የፕሪሚየር ሊግ ጨዋታዎች ማሸነፍ አልቻሉም በሁለታቻ ተለያይተው በአምስቱ ተሸንፈዋል በውድድሩ ረዥም ጊዜ ያሳለፉ ሲሆን ከሴፕቴምበር እስከ ህዳር 1992 በሰባት ጨዋታ ማሸነፍ ያልቻሉበት ጊዜ ይጠቀሳል ዌስትሃም ከ1926 1928 እና 7677 እንዲሁም 2006 2007 የውድድር ዘመን በኋላ በዩናይትድ ላይ አምስተኛውን ጨዋታቸውን በበላይነት ያጠናቀቁበት ሆኖ ተመዝግበዋል በእርግጥ ይህ ከ 2006-2007 ጀምሮ በወልድ ትራፎርድ የመዶሻዎች የመጀመሪያ የሊግ ድል ሲሆን ይህም 16 የሊግ ጉዞዎችን ያለ ድል ከተጓዙ በኋላ ነው። በሶስት አቻ ተለያይተው በ13 ተሸንፈዋል። የማንቸስተር ዩናይትዱ ሩበን አሞሪምም ከዚህ በኋላ በሚኖራቸው ጨዋታ ቸልሲ በፕሪምየር ሊጉ ጠንካራ ክለብ ሆኖ በኤንዞ ማሬስካ እየተመለከት ነው ሲሆን ምናልባት ይህንን ጨዋታ ማሸነፍ የማይችል ከሆነ ከሩበን አሞሪም ጋር ያለው የቆይታ ጊዜ ጥርጥር ውስጥ ይገባል። በተለይም በአውሮፓ ሊግ ፍጻሜ ቶተናም ሆትስፐርን በሚገጽሙበት ጨዋታ ሩበን አሞሪም ማንችስተር ዩናይትዶች ምርጥ እንቅስቃሴን አሳይተው ማሸነፍ ካልቻሉ ከዚህ በኋላ ከማንችስተር ጋር የመቆየት እድሌ ዝቅተኛ ነው ብሏል። ባርሴሎና በዛሬው ኤል ክላሲኮ ሪያል ማድሪድን አራት ለሶስት በማሸነፍ የላሊጋውን የዋንጫ ውድድር በበላይነት ተቆጣጥሮታል። ውጤቱም ባርሴሎና ማድሪድን በሰባት ነጥብ መምራት ያስቻለበት ሲሆን ሶስት ጨዋታዎች እየቀሩትም ነው። ኪሊያም ባፔ በመክፈቻው ስራ አራተኛው ደቂቃ ላይ በባርሴሎናዎች ላይ ሁለት ግቦችን በማስቆጠር ህልም እንዲያልሙ አድርጓቸው የነበረ ቢሆንም ነገር ግን የላማሲያዎቹ ባርሴሎና ልጆች አራት ግቦችን አስቆጥረዋል። ኤሪክ ጋርሺያ፣ ላሚኒ ያማልና ሁለቱን በራፊኒሃ አግኝተዋል። መባፔ በሁለተኛው አጋማሽ አትሪክ ሰርቶ የማድሪድን ሶስተኛ ጎል አስቆጥረዋል። ሁለቱም ቡድኖች በመጨረሻው ደቂቃ ላይ በርካታ የግብ እድሎችን ያገኙ ሲሆን በርካታ ጎሎችም እንዳይገቡ ታግደዋል። ነገር ግን ባርሴሎና አሸናፊነቱን አጠናክሮ ጨርሷል። ስለሆነ ይህ የባርሴሎናን ታላቅ ጥንካሬ ያሳየ ጨዋታ ነበር። ራፊኒያ በዚህ የውድድር ዘመን ከሪያል ማድሪድ ጋር ባደረገው ጨዋታ ሰባት ግቦችን አስመዝግቧል። አምስት አስቆጥሮ ሁለት አሲስትም ማድረግ ችሏል። በዚህ ክፍለ ዘመን ሊዮኔል መሲ ብቻ ከማድሪድ ጋር በአንድ የውድድር ዘመን ውስጥ ብዙ ተሳትፎን ማድረግ የቻለ ተጫዋች ነው። በ201112 የውድድር ዘመን ስምንት የግብ አስተዋጽኦችን አድርጓል። የቡድን ጓደኛው ራፊኒያም እንደዚሁ ማድረግ የሚችል ይመስላል ብራዚላዊ ራፊኒያ የራሱ የሆነ ድንቅ የውድድር ዘመንን እያሳለፈም ይገኛል። ሌላኛው የአንሲ ፍሊክ የባርሴሎና ቡድን አንጸባራቂ ኮከብ ፔድሪ ነው። አሰልጣኙ ለሞቪስታር ቲቪ እንደተናገረው ፔድሪ ለእኔ በምናደርጋቸው በእያንዳንዱ ጨዋታዎች የጨዋታው ኮከብ እሱ ነው ብሏል። ኤል ክላሲኮ መዝናኛ ማለት ነው ብሏል። የዛሬው ውጤት ባርሴሎናና ሪያል ማድሪድ አንድ ማቻ ሳይለያዩ አስራ ስምንት ተከታታይ ጨዋታዎችን ያደረጉበት ጨዋታ ሆኖ ተመዝግቧል። በተከታታይ 18 ጨዋታዎች ስምንቱን ባርሳ ሲያሸንፍ፣ አስሩን ማድሪድ አሸንፏል። በኤል ክላሲኮ ታሪክ ያላቸው ውጤት ረጅሙ ጊዜ ይህ የጨዋታ ጊዜ ነው። የባርሴሎና አሰልጣኝ በመጀመሪያ ውድድር ዓመት በአሰልጠኝነታቸው ወደዚህ አንድ እርምጃ ቀርቧል። እንደተጠበቀው ቡድናቸው የላሊጋውን ዋንጫ ማንሳት ከሱፐር ኮፓና ከኮፓ ዲሬ በኋላ ሶስተኛው ስኬትም ይሆናል። አርሰናል ከሊቨርፑል ጋር ከሜዳው ውጭ ባደረገው ፍልሚያ የተሻለ ማጥቃት የበላይነቱን ወስዷል። ነገር ግን እንደ አብዛኛው የውድድር ዘመን እድሎች ሲመጡ ሊጠቀሙባቸው ባለመቻላቸው ዋጋ አስከፍሏቸዋል። በመጀመሪያው አጋማሽ ጥሩ እንቅስቃሴ ማሳየት የተቻሉት አርሰናሎች፣ ነገር ግን እድልን መጠቀም ባለመቻላቸው በመጀመሪያው አጋማሽ ቡካዮሳካ ያለ ምንም ጎል በቮሊ ወደ ውጭ ወጦ፣ ከዛም ቶማስ ፓርቴ ከከርቲስ ጆንስ ሳጥን ውስጥ ሰርቆ ሊጠቀምበት አልቻለ። ሊቨርፑል ግን ከዚህ እድል በኋላ ሁለቱን ጎሎች በፍጥነት አስቆጥረዋል። መጀመሪያ ጎዲ ካያክቦ በቅርብ ርቀት በግንባር በመግጨት ሲያስቆጥር ከሴኮንዶች በኋላ ቀያዮች ሁለተኛውን ጎል በሉዊዝ ዲያዝ አማካኝነት አስቆጥረዋል። አርሰናል በሁለተኛው አጋማሽ የተሻለ በመሆን በማርቲኔልና በሜሪኖ አማካኝነት ሁለት ጎሎችን አስቆጥሮ አቻመውን ቢችሉም ነገር ግን በሁለተኛው አጋማሽ ደካማ የነበረው ሚኬል ሜሪኖ የሊቨርፑል ተጫዋች ጋር ጥፋት በመስራት በቀጥታ ቀይ ካርድ ከሜዳው ተወግደዋል። ይህንም ይህንንም ማድረጉ አርሰናል ከነዛ ደቂቃዎች በኋላ አፈግፍጎ እንዲጫወት አድርጎታል። በዚህም አርሰናል የቀጣይ ዓመት የሻምፒየንስ ሊግ የመሳተፍ ክብሩን ገና ባላረጋገጠበት ጨዋታ አንድ ነጥብን ብቻ ይዞ እንዲወጣ አስገድዶታል። ከዚህ በኋላ አርሰናል ሁለት ጨዋታዎችን በተከታታይ የሚያደርግ ይሆናል፤ ከኒውካስል ዩናይትድና ከሳውዝ አምፕተን ከነዚህ ሁለት ጨዋታዎች አንዱን ማሸነፍ የሚችል ከሆነ የቀጣይ ዓመት የአውሮፓ ሻምፒየንስ ሊግ የመሳተፍ እድሉን ያረጋግጣል።